በአውሮፓ ቻምፒዮንስ ሊግ ብዙ ክለቦችን ያገኘ ሃያሌ ታሪኮችን የጻፈ በርካታ ሪከርዶችን ያስመዘገበ ክለብና በመድረኩ ላይ አንድም ዋንጫ ማንሳት ያልቻለ በዓለም ውስጥ ከሚገኙ ክለቦች ስሙ በቀዳሚነት እንዳይጠራ ያደረገው የቻምፒዮንስ ሊግ ውድድር ዛሬ ምሽት በአውሮፓ ብሎም በአፍሪካ በርካታ ደጋፊ ያላቸው ክለቦችን ያፋልማል። በቁጭት የሚደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ ምሽት አራት ሰዓት አርሰናልን ከሪያል ማድሪድ በኢምሬትስ ስታዲየም ሊያፋልም የሰዓታት ዕድሜ ብቻ ቀርቶታል። ቻምፒዮንስ ሊግ መድረክ ለበርካታ ክለብ ውስጣቸውን ሲያሳይ የነበረው ሪያል ማድሪድ በ2006 የውድድር ዓመት ይህን ክብሩን እንዳያስቀጥል እንቅፋት የሆነውን አርሰናልን ለመበቀል ምቹ አጋጣሚ የፈጠረለት መስሏል። በፈረንጆቹ አቆጣጠር 2015 የውድድር ዓመት ዩራጋውን የማህል ሜዳ ሞተር ፌዴሪኮ ቫልቨርዴን ወደ ቡድናቸው ቀላቅለው ስልጠናዎችን ሲሰጡ የነበሩት የወቅቱ የአርሰናል አሰልጣኝ አርሰን ቬንገር በጣም የሚያደንቁትንና የሚወዱትን ተጫዋች በ2006 ውድድር ዓመት በሪያል ማድሪድ ተነጥቀዋል። ያ ክስተት ለአርሰናልም ሆነ ለቬንገር ከባድ ቁጭትን ፈጥረዋል። ከአርሰናል ቫልቨርዴን የነጠቀው ሪያል ማድሪድ በዘመኑ አሉ ከሚባሉና ስማቸው በቀዳሚነት ከሚጠቀሱ ተጫዋቾች መካከል አንዱ የሆነውን ማርቲን ኦዴጋርድን ለአርሰናል አሳልፎ መስጠት ችሏል። በየክለባቸው እያሳዩ በሚገኘው ብቃት የቀድሞ ክለባቸው ቁጭት ሲያባብሱ የነበሩት ሁለቱ የመሃል ሜዳ ፈርጦች በዛሬ ዕለትም የክለቦቻቸውን ስህተት በድጋሚ ሊያስመለክቱ በኤምሬትስ ስታዲየም ተዘጋጅተዋል። በታሪካቸው አንድ ጊዜ ብቻ በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ላይ የተገናኙት ሪያል ማድሪድ እና አርሰናል ከ10 ዓመት በኋላ በመድረኩ ለሁለተኛ ጊዜ ተገናኝተዋል። በ2005-2006 የውድድር ዓመት በቻምፒዮንስ ሊግ በመጀመሪያው ዙር በሳንዲያጎ በርናቦ ጨዋታቸውን ያደረጉት ሁለቱ ክለቦች ባዶ ለባዶ በመለያየታቸው ወደ ቀጣዩ ዙር ለማለፍ ቀሪ 90 ደቂቃን በኤምሬትስ በኢሚሬትስ ስታዲየም ማሳለፍ ግድ ብሏቸው ነበር። በኢሚሬትስ ስታዲየም የመልስ ጨዋታ ላይ በጥሩ ያጨዋወት ስታይል የቀረቡት መድፈኞቹ በፈረንሳዊ የፊት መስመር ተጫዋች ቴሪ ሄንሪ ግብ አማካኝነት ሪያል ማድሪድን ከውድድሩ በማሰናበት ወደ ግማሽ ፍጻሜ መቀላቀል ቻሉ። የአክስተት በመድረኩ ላይ ሲነግሱ ለነበሩት ሪያል ማድሪድ እና ራኡል ጎንዛሌዝ ከባድ ሽንፈት ሆኖ ተመዝግቧል። መራሩን ሽንፈት ለማካካስ እና ኪሊያን ሙባፕ፣ ቪኒሽስ ጁኒየር፣ ጁድ ቤሊንግሃም እና በርካታ ከዋክብቶቹን በመያዝ ለንደን የከተኙት ሎስ ብላንኮቹ በሳምንቱ መጨረሻ በላሊጋው በሜዳቸውና በደጋፊያቸው ፊት በቫሌንሽያ ሽንፈት አስተናግደው ያስከፉትን ደጋፊ ለመካስ ምሽት አራት ሰዓት ብርቱ ፉክክር እንደሚያደርጉ ከወዲሁ ተጠብቋል። ልክ እንደ ሪያል ማድሪድ ሁሉ በሳምንቱ መጨረሻ በፕ ፕሪሚየር ሊግ ድል ያልቀናቸው መድፈኞቹ በጉዲሰን ፓርክ ከኤቨርተን ጋር ያደረጉትን ጨዋታ አንድ አቻ በሆነ ውጤት አጠናቀዋል። በቻምፒየንስ ሊግ መድረክ በሪያል ማድሪድ ግብ አስተናግደው የማያውቁት መድፈኞቹ ይህንን ሪከርዳቸውን አስቀጥለው ለመውጣት ወደ ሜዳ ይገባሉ። በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ያነሳሉ ተብለው ግምት ተሰጧቸው የተጠበቁትን ያህል ውጤት ማስመዝገብ የተሳናቸው መድፈኞቹ የውድድር ዓመቱ በዋንጫ ለማጠናቀቅ ያላቸው ብቸኛ ድል ሻምፒዮንስ ሊግ ሆኗል። ለበርካታ ዓመታት አርሰን ቬንገርና አርሰናል አርሰናል ሲጠብቁ እና ሲያለሙት የነበረው የአውሮፓ ቻምፒየንስ ሊግ ዋንጫ በዘንድሮ ዓመት ክለቡና ደጋፊውን ያስደስት ይሆን? አሁንም ድረስ የብዙ እግር ኳስ አፍቃሪያውያን ጥያቄ ሆኖ ቀጥሏል።